ሰላምታችን በያላችሁበት ይድረሳችሁ እያለን ከሚዛናችን ቲዩብ ለእናንተ ልናደርስ የወደድነውን መረጆቻችንን እነሆ ይዘን መተናል። አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን። ቀዳሚ ወደ ደረሰን መረጃችን እናልፋለን። በአዲስ አበባ የኬብል ካር ቴክኖሎጂ ተግባራዊ ሊሆን ነው። ኦቪድ ግሩፕ የትራንስፖርት ችግርን ለመፍታት የሚያስችል የኬብል ካር ወይም በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ቴክኖሎጂ ተግባራዊ ሊያደርግ መሆኑን የድርጅቱ ዋና ስራ አስፈጻሚ ዮናስ ታደሰ ገለጹ። ኦቪድ ግሩፕ በቴክኖሎጂ የታገዘ ዘመናዊ ቤቶች ከመገንባት ባሻገር የትራንስፖርት ችግርን ለመፍታት በአዲስ አበባ የኬብል ቴክኖሎጂ ተግባራዊ ለማድረግ የፕሮጀክት ጥናት ማጠናቀቁንም ዋና ስራ አስፈጻሚ አስታውቀዋል። የባቡርና የመኪና መሰረተ ልማቶችን ማፍረስ ሳያስፈልግ በገመድ ላይ ተንጠልጣይ የህዝብ ትራንስፖርት ወይም ኬብርካር ቴክኖሎጂ በአዲስ አበባ ተግባራዊ ለማድረግ ያስችላልን ብለዋል። ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ የኢትዮጵያን ገጽታ የሚያጎሉ የተለያዩ ፕሮጀክቶችን እያከናወኑ መሆኑንም ገልጸዋል። ኦቪድ ግሩፕም በግንባታው ዘርፍ አዳዲስ ቴክኖሎጂዎችን በመጠቀም ዘመናዊ ከተማን ለመገንባት በመንግስት የሚደረገውን ጥረት የበለጠ የሚደግፍ መሆኑንም አረጋግጠዋል። ኦቪድ ሀገራዊ ልማት ከማገዝ ባለፈ በግንባታ ዘርፍ ዘመናዊ ቴክኖሎጂን በመጠቀም እና በአጭር ጊዜ የሚጠናቀቅ ስራን እንደሚቀጥልም መግለጻቸውንም ተዘግቧል። ተጨማሪ ጥቃት ደርሷል። ትላንትና ከትላንት ወዲያ ስምንት ምዕመናን በታጣቂ ኃይሎች ተገለዋል። በኦሮሚያ ክልል አርሲ ዞን ሰሞነኛ ጥቃት ባለመቆሙ በተለያዩ ወረዳዎች ሌሎችም ስምንት ንጹሐን በታጣቂዎች መገደላቸውን ነዋሪዎች የሸርካ ወረዳ ቤተ ክህነት የአርሲ ሀገረ ስብከት ተናግረዋል። ይህ ሰሞኑን በጉና እና መሪ ወረዳዎች ከተገደሉ 14 ምዕመናን ተጨማሪ ትላንት ሀገረ ስብከቱ አስታውቋል። በዞኑ ተጨማሪ ጥቃት ደርሷል። ትላንትና ከትላንት ወዲያም ስምንት ምዕመናን በታጣቁ ኃይሎች ተገለዋልም ተብሏል። ይህንን ያሉት ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁት የአገረ ስብከቱ አመራር ጥቅምት 18 ለ19 አጥቢያ 2018 ከሌሊቱ አምስት ሰዓት ላይ እንቁሎባዊ በሚባለው ቦታ አምስት ሰዎች በታጣቂዎች ተገለዋል ሲሉም ተናግረዋል። ሟቾቹም ቀርሳ ቅዱስ እግዚአብሔር አብ በተባለ ቦታ ነዋሪ እንደነበሩ ገልጸው ከዚህ ቀደም ተደጋጋሚ ጥቃት ባስተናገደው አርሲ ዞን ሸርካ ወረዳ አሁንም ጥቃቱ መገርሸቱን ተናግረዋል። በሸርካ ወረዳ ሄላ ዘንባባ ቀበሌ ጥቅምት 17 18 አጥቢያ 2018 ዓ.ም ሶስት ሰዎች በታጣቂዎች ተገለዋል ያሉት አመራሩ ይህ ቦታ ንጹሃንን በአሰቃቂ ሁኔታ ሲገደል የነበረበት ነው። አሁንም ጥቃቱ እንደገና አገርሽቷል ሲሉም ተናግረዋል። ስለ ጉዳዩ ተጨማሪ ማብራሪያ የጠየቅናቸው የሸርካ ወረዳ ቤተ ክህነት አመራር በበኩላቸው ያለው ጥቅምት 17 ለ18 አጥቢያ ለሊት ላይ ከአንድ ሰፈር ሰባት ሰዎች ከቤት አውጥተው ሶስቱን ገድለው አራቱን አግተው ወስደዋል ሲሉም ተናግረዋል። አራቱ ታጋቾች የት እንደደረሱ አይታወቅም፣ መኖር አለመኖራቸው አጠራጣሪ ነው። ጥቃቱ የተፈጸመው ሌላ ዘንባባ ቀበሌ ነው። የታጠቀ ኃይል ነው ጥቃቱን ያደረሰ ያሉት እኚህ አካል ለአንድና ለሁለት ሰዎች ግድያ መደንገጥ ተትቶ ነው እንጂ ጥቃቱ በየጊዜው እንደቀጠለ ነው ብለዋል። ባሳለፍነው ወር አንድ ሰው በታጣቂዎች መገደሉን እና ሌሎቹ የታገቱትን በሚሊዮን የሚቆጠር ገንዘብ እየከፈሉ እንደተለቀቁም ገልጸዋል። ሰሞኑ ከተገደሉት መካከል የአንዱ ሟች አባት እና ወንድም ናቸው ታግተው የተወሰዱት ነው ያሉት የአካባቢ ነዋሪዎችም ይህንን አሳብ ተጋርተዋል። ስለ ጥቃቱም ምን ምላሽ እንዳላቸው፣ ጥቃቱን ለማስቆም ምን እየሰሩ እንደሆነ ምላሽ ለማግኘት ወደ አርሲ አስተዳደር እና አካባቢ ፖሊስ የሸርከው ወረዳ አስተዳደር ሙከራ ቢደረግም ምላሽ ለመስጠት ፈቃደኛ ሳይሆንም ቀርተዋል። በሶስት ወራት ውስጥ 13443 የሳይበር ጥቃት ሙከራዎች መደረጋቸውን ኢንሳ አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በተያዘው የ2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ በተለያዩ ተቋማት ላይ 13443 የሳይበር ጥቃት ሙከራዎች መደረጋቸውንም አስታወቀ። የመከላከል አቅሙ 97.8 በመቶ መድረሱንም ገልጸዋል። ተቋሙ ይህንን የገለጸው የ2018 ስምንት በጀት አመት እቅድ እና የመጀመሪያ ሩብ አመት የእቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የውጭ ግንኙነት እና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት አሚድ በበኩላቸው ተቋሙ የሳይበር ጥቃት የመከላከል አቅሙ ከጊዜ ወደ ጊዜ እያሻሻለ በመምጣቱ በመጀመሪያ ሩብ አመት የመከላከል አቅሙ ዘጠና ሰባት ነጥብ ስምንት በመቶ መድረሱንም ተናግረዋል። ቋሚ ኮሚቴው ሪፖርቱን ካደመጠ በኋላ 97.8 በመቶ የመከላከል ጥረት በጥንካሬ የሚወሰድ መሆኑን ጠቁሞ ተቋሙ የመከላከል አቅሙን ከ99 በመቶ ላይ ከፍ ለማድረግ በትኩረት መስራት እንደሚጠበቅበትም አመላ ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን ታሰረ። በኢትዮጵያ የማህበራዊ ሚዲያ ገጾች ላይ በስፋት በሚሰራቸው ዜናዎች የሚታወቀው ቲክቶከር ሙሴ ሰለሞን መታሰሩን ከታማኝ ምንጮች ያገኝነው ነው መረጃም አረጋግጧል። ታዋቂው ቲክቶከር መታሰሩ እውነት መሆኑ ተረጋግጧል። ሆኖም ለምን እንደታሰረ እስካሁን በይፋ የተገለጸ ነገር የለም። ጠበቃ አቶ ገበየሁ ጉዳዩ ወደ ፊት ይታወቃል በማለት ስለ እስሩ ምክንያት ተጨማሪ ዝርዝር ከመስጠትም ተቆጥበዋል። በጾታዊ ትንኮሳ ተፈርዶበት ከዩኬ ወደ ኢትዮጵያ የተባረረው ግለሰብ መለቀቁን ፌዴራል ፖሊስ ገለጸ። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረ ስላሴ ዛሬ ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ ተናገረ። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄሊያን አብዲ እንደተናገሩት ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩንም ገልጿል። በዚህ ምክንያት ግለሰቡ ከቦሌ አለማ ቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን ተረጋግጧል። ለእኛ አብሮ በግለሰቡ ጋር ተያይዞ የመጣ ክስ ስለሌለ ለቀነዋል። ምንም አብሮ የመጣ ወንጀል ክስ የለም። እኛ ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቃል። ለቀነዋልም ብለዋል። የህዝብ ግንኙነት ኃላፊው እንዳረጋገጡት በዩኬ ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁን ሰዓት እኛ እስር አይደለም ለቀነዋልም ብለዋል። ሀዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ አንዲት ታዳጊና አዋቂ ሴት ላይ ፆታዊ ትንኮሳ በመፈጸሙ የ12 ወራት እስር ተፈርዶበት ነበር። ሀዱሽ ባሳለፍነው ሳምንት አርብ ከእስር ቤት በስህተት ከተለቀቀ በኋላ በተደረገ ፍለጋ ከሁለት ቀን በኋላ በሰሜን ለንደን አንድ መናፈሻ ውስጥ ተገኝቷል። ዩናይትድ ኪንግደም ውስጥ በፈጸመው ፆታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረ ሀዱሽ ገብረስላሴ ወደ ኢትዮጵያ መባረሩ የሀገሪቱ መንግስት ያስታወቀው ትላንት ሮቡ ጥቅምት 19 2018 ዓመተ ምህረት ማለዳ ላይ ነበር። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖር በነበረበት ኤሲክስ የ14 ዓመት ታዳጊና ሌላ ሴት ላይ ፆታዊ ትንቆሳ በመፈጸሙ ተከሶ የአንድ ዓመት እስራትም ተፈርዶበት ነበር። ባሳለፍነው ሳምንት አርብ ዕለት በስህተት ከእስር ቤት ከተለቀቀ በኋላ ለሁለት ቀናት ሲፈለግ ቆይቶ በሰሜን ለንደን አንድ መናፍ ማናፈሻ ውስጥ ተይዞ ወደ ማረሚያ ተመልሶ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስተርን ጨምሮ በሀገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ወደ ኢትዮጵያ መላኩም ተገልጿል። ማክሰኞ ዕለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩንና ረቡዕ ዕለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስት አስታውቋል። የሀገር ውስጥ ጉዳይ ሚኒስተር የሆኑ ሻባና ሙሐመድ ባሳለፍነው ሳምንት የተከሰተው በድጋሚ መሆን የለበትም፣ የተቀሰቀ ቀሰው የሕዝብ ቁጣ እኔ የምጋራለው ብለዋል። ሀዱሽን ወደ አገሩ ለመመለስ እና ከብሪታንያ ምድር ለማስወጣት ያለው አማራጭ ሁሉ ተጠቅም ያለው ይህ ጨካኝ ህጻናት ላይ ወሲባዊ ትንኮሳ የሚፈጽም ወንጀለኛ ግለሰብ እንዲመለስ መደረጉን ሳረጋግጥላችሁ በደስታ ነው። በዚህም የተነሳ ጎዳናዎቻችን ደህንነታቸው የተጠበቀ ሆኗል ሲልም አክለዋል። ሀዱሽ ወደ ዩናይትድ ኪንግደም ዳግመኛ እንዳይመለስ በሚል መባረሩ የሀገር ውስጥ ጉዳይ ሚኒስትሯም ተናግረዋል። ሀዱሽ ታስሮ ከነ ነበረበት ማረሚያ ቤት ቼምስ ፎርድ ወደ ስደተኞች ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞች ከሀገር በፍጥነት ለማስወጣት በተዘጋጀው አሰራር መሰረት እንዲወጣ ተደርጓል። ባሳለፍነው ሳምንት አዱሽ ከእስር ቤት በስህተት መለቀቁን ተከትሎ የፍትህ ሚኒስተር ዴቪድ ላሚ ሰዋዊ በሆነ ስህተት መሰረት መለቀቁንም ተናግረዋል። የኤሴክስ ፖሊስ አዱሽን በስህተት መለቀቁን ባወቀ ወቅት እርሱ በከተማው ውስጥ ያገኛቸውን ሰዎች ድጋፍ በመጠቀም ወደ ለንደን የሚ ጓዝ ባቡር ተሳፍሮ ነበር። እሁድ ዕለት በፌንስ በር የመናፈሻ ስፍራ በሚገኝ የመኪና ማቆሚያ አካባቢ ከታየ በኋላ ለፖሊስ ጥቆማ በደረሰው በቁጥጥር ስር ውሎ ወደ ማረሚያ ቤት ተልኳል። ሀዱሽ ከሀገር ከተባረረ በኋላ የሀገር ውስጥ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት አሌክስ ኖሬስ ጉዳዩ ማብቃት ባለበት መልኩ አብቅቷልም ሲሉም ተናግረዋል። ይሄ ስህተት መሆኑን እንቀበላለን፣ በሁኔታው እኛም ህዝብም ተናደናለን ብለዋል። በማረሚያ ቤቶች ተመሳሳይ ነገር እንዳይደገም ጥፋተኞች ወደ ሀገራቸው ለመላክ ከእስር ቤት ሲወጡ ጠንካራ ማጥናቶችን ጨምሮ አፋጣኝ የቁጥጥር እርምጃዎች መወሰዱን እንዲሁም ገለልተኛ መርማሪ ቡድን ከድርጊቱ የተወሰደውን ትምህርት መለየቱንም ተናግረዋል። ገለልተኛ ወገን ያደረገው ምርመራ ሀዱሽ እንዴት ከእስር ቤት ሊለቀቅ እንደቻለ እና የእስር ቤቱ ሰራተኛ በቂ ልምድ፣ ስልጠና እና ቴክኖሎጂ ነበራቸው የሚለውን ይፈትሻል። የመርማሪ ቡድኑ በሊቀ መንበርነት የሚመሩት የሜትሮፖል ታን ፖሊስ ምክትል ኮሚሽነር ዳሜላይን ኦንስ የሀዱሽን ፆታዊ ጥቃት ሰለባዎች ተመሳሳይ ስህተት እንዳይፈጸም ምን መደረግ አለበት የሚለውን ምክረ ሀሳብ ይጠይቃሉም ተብሏል። አንድ ታራሚ ከእስር ቤት ሲለቀቅ መደረግ ስላለበት ጥንቃቄ አፋጣኝ እንዳሰሳም ተደርጓል። ሀዱሽ ገብረስላሴ ወደ ዩናይትድ ኪንግደም የገባው ባሳለፍነው አመት ሰኔ ወር ላይ ነው። ሀዱሽ ወደ ዩናይትድ ኪንግደም ከፈረንሳይ በጀልባ ከመግባቱ በፊት በሱዳን በሊቢያና በጣሊያን አድርጎ ተጉዟል። ፆታዊ ጥቃት በመፈጸሙ ተጠርጥሮ በቁጥጥር ስር ሲውል እርሱም እና ሌሎቹም ጥገኝነት ጠያቂዎች በሚኖሩበት ሆቴል አካባቢ ከፍተኛ የተቋሙ ሰልፍ ተካሂዶ ነበር። ጉዳዩን በተመለከተበት ወቅት አዶች ታዳጊ ልጁን በከተማዋ ማዕከል አካባቢ ለመሳመ ሞከሩን፣ እንዲሁም ግልጽ የሆነ ወሲባዊ አስተያየቶቹን መሰንዘሩን ገልጿል። በሚቀጥለው ቀንም ይችን ልጅ ያገኛት ሲሆን እርሷ እና ሌላ ሴት ላይ ፆታዊ ትንኮሳ ከማድረሱ በፊት ሊስማት ሞክሮ ነበር። ቴዎድሮስ የቀረበበትን ክሶች የካደ ሲሆን ጥፋተኛ ሆኖ በመገኘቱ የ12 ወራት እስር ተፈርዶበታል። በዩናይትድ ኪንግደም ሕግ መሰረት አንድ ወንጀለኛ የስራ ስደተኛ ከሀገር ለመባረር ቢያንስ 12 ወራት እስር ሊፈረድበት ይገባል። የተከበራችሁ የሚዛናችን ቲዩብ አድማጭ ተመልካቾቻችን ለዛሬ ለእናንተ ልናደርስ የወደድነው መረጃዎቻችን እኚህን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እያመሰገነን ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል ባክብሮት እንቃብሳለን።